ሰላም ጤና ይስጥልኝ። እጅግ የተወደዳችሁን የተከበራችሁ የኢትዮ ህዝብ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። ይህ ስለ ጤናችን የምናውቅበትና የምንማማርበት የጤና ገጽ ነው። በዚህ የጤና ትምህርት ላይ የካልሲየም እጥረትን የሚጠቁሙ ወይም ደግሞ ሰውነታችሁ ካልሲየም እንደሚያስፈልገው የሚያሳዩ ዘጠኝ አደገኛና እንዲሁም ጠቋሚ ምልክቶችን እንመለከታለን። ይህ የጤና ትምህርት ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮውን እስከ መጨረሻው እንድትመለከቱትና እንዲሁም ደግሞ ሼርም እንድታደረጉት በትህትና እየጠየኳችሁ ወደ ፕሮግራም ማልፍ ይሆናል። መልካም ቆይታ። ካልሲየም ለሰውነታችን በጣም አስፈላጊ የሆነ ማዕድን ነው። ካልሲየም ጠንካራ አጥንትንና እንዲሁም ደግሞ ጥርስን ለመገንባት ይረዳል። ካልሲየም ልብና ሌሎች ጡንቻዎችም በአግባቡ እንዲሰሩ ያስፈልጋል። ካልሲየም እንዳጠቃላይ ለአጥንት ጤንነት፣ ለጡንቻ ተግባር ለነርቭ መልእክት መተላለፍ እናም የደም እርጋት ባሉ የተለያዩ የሰውነት ሂደቶች ውስጥ ወሳኝ ሚና የሚጫወት አስፈላጊ ማዕድን ነው። በቂ ካልሺየም አለማግኘት እንደ ጡንቻ ቁርጥማት፣ የስሜት መለዋወጥ እናም የቆዳ ወይም የፀጉር ድርቀት ያሉ ምልክቶችን ሊያስከትል ይችላል። በቂ ካልሺየም የማያገኙ ሕፃናትም በእድገታቸው ላይ መቀንጨር ያጋጥማቸዋል። ሰውነታችን አብዛኛውን ካልሺየም የሚያከማቸው በአጥንቶቻችን ውስጥ ነው። የሰውነታችን ሌሎች ክፍሎችም ካልሽየም ሲያስፈልጋቸው ከአጥንታችን ውስጥ ይወስዳሉ። ሰውነታችን በቂ ካልሲየም እንዲያገኝ በየቀኑ ካልሲየም የያዙ ምግቦችን፣ መጠጦችን ወይንም ሰፕሊመንቶችን መውሰድ ያስፈልጋል። አዋቂ ወንዶች ማለትም ከ19 እስከ 70 ዓመት ዕድሜ ያላቸው በቀን 1000 ሚሊግራም ካልሲየም ያስፈልጋቸዋል። ይሄ መጠን ከ70 ዓመት በላይ ሲሆኑ ወደ 1200 ሚሊግራም ይጨምራል። አዋቂ ሴቶች ማለትም ከ19 እስከ 50 ዓመት ዕድሜ ያላቸው በቀን 1000 ሚሊ ግራም ካልሺየም ያስፈልጋቸዋል። ይህ ቁጥር ከ50 ዓመት በላይ ሲሆኑ በቀን ወደ 1200 ሚሊ ግራም የሚጨምር ይሆናል። የካልሺየም ፍላጎት በ50 ዓመት ዕድሜ ላይ ለሚገኙ ሴቶች ከፍ ያለ ነው። ምክንያቱም ለኦስትሮፖሮሲስ የመጋለጥ ዕድላቸው ይጨምራል። ይህም ዝቅተኛ የአጥንት ጥንካሬ የሚከሰትበት የአጥንት በሽታ ነው። ማረጥ ደግሞ ሴቶች ካልሺየም የመምጠጥ ችሎታቸውንም ይቀንሳል። ሴቶች ከወንዶች በይበልጥ ከግማሽ እድሜያቸው ጀምሮ የካልሲየም መጠናቸውን መጨመር አለባቸው። አስፈላጊውን የካልሲየም ፍላጎት ማሟላት በተለይ ደግሞ አንዲት ሴት ወደ ማረጥ ስትቃረብ በጣም አስፈላጊ ነው። በማረጥ ወቅት ሴቶች የአጥንት መሳሳትና እንዲሁም የካልሲየም እጥረት በሽታን ለመከላከል የካልሲየም መጠናቸውን መጨመር ይኖርባቸዋል። በማረጥ ወቅት የስትሮጂን ሆርሞን መቀነስ የሴትን አጥንት በፍጥነት ያሳሰዋል። የካልሲየም እጥረት ማለት በደማችን ውስጥ ያለው የካልሲየም መጠን ዝቅተኛ ሲሆን ነው። ይህም ሁኔታ ሃይፖካልሲሚያ ተብሎ ይጠራል። በጤናማ ሰዎች ላይ በደማቸው ውስጥ ያለው የካልሽየም ትክክለኛ መጠን በአብዛኛው ከ8.8 ሚሊግራም ፐርዴሲ ሊትር እስከ 10.4 ሚሊግራም ፐርዴሲ ሊትር ነው። ይሄ ግን ከሰው ሰው የሚለያይ ነው። የካልሽየም እጥረት ምልክቶች በቶሎ አይከሰቱም። ነገር ግን እጥረቱ ከፍተኛ ሲሆን ምልክቶቹ መታየት ይጀምራሉ። ታዲያም የካልሲየም እጥረት ምልክቶች የትኞቹ ናቸው የሚለውን፣ ወይም ደግሞ ሰውነታችን ካልሲየም እንዳጠረው የሚያሳዩ ምልክቶች ምንድናቸው የሚለውን አሁን ቀጥለን የምናይ ይሆናል። አንደኛ፣ ከፍተኛ ድካም። ዝቅተኛ የካልሲየም መጠን የኃይል መጠንን በመቀነስ ከፍተኛ ድካምን ያስከትላል። እንዲሁም ወደ እንቅልፍ ችግርም ሊያመራ ይችላል። በካልሲየም እጥረት የሚከሰት ድካም እንዲሁ ከራስ ምታት፣ መደንዘዝ፣ ትኩረት አለማድረግና ግራ መጋባት ጋር ይያያዛል። ሁለተኛ የጡንቻ ህመም። ካልሺየም አጥንታችንን ጠንካራ ከማድረግ ባለፈ ጡንቻዎቻችንን በትክክል እንዲሰሩ ያደርጋል። በተለይም ጡንቻችን እንዲኮማተርና እንዲፍታታ ያግዛል። የካልሺየም እጥረት ድካምን ብቻ አይደለም የሚያስከትለው የጡንቻ ህመም፣ ቁርጥማት፣ ጥንካሬ ማነስና የጡንቻ አለመታዘዝ እንዲኖርም ያደርጋል። ሶስተኛ የማስታወስና የአይምሮ ተግባር መቀነስ የሰውነታችን ህዋሶች ካልሲየም ሲያጡ ትኩረት ማጣትና፣ እንዲሁም የማስታወስ ችግሮች፣ ራስን ማዞር፣ አለመረጋጋት፣ ግራ መጋባት፣ በግልጽ አለማሰብ ወይም ደግሞ ውስብስብ ሁኔታዎችን ለመረዳት መቸገር ያሉ የተለያዩ የአእምሮ ችግሮች ሊያጋጥሙ ይችላሉ። በተጨማሪም የካልሲየም አወሳሰድ በአእምሮ ጤናችን ላይ ተጽዕኖ ሊያሳድር ይችላል። አራተኛ የጥፍር መዳከምና የቆዳ መድረቅ። ካልሲየም ለቆዳና ለጥፍር ጤና አስፈላጊ ነው። የካልሲየም እጥረት የጥፍር መዳከም እንዲሁም መሰባበር እንዲኖር ያደርጋል። በቆዳችን ላይም የቆዳ መድረቅ እንዲሁም ደግሞ ማሳከክን ሊያስከትል ይችላል። አምስተኛ የጥርስ ችግር፣ ጥርሶቻችን በአብዛኛው ከካልሲየም የተገነቡ በመሆናቸው የካልሲየም እጥረት ወደ ተለያዩ የጥርስ ችግሮች ሊያመራ ይችላል። እነዚህም ደካማ የጥርስ ሽፋን መኖር፣ የጥርስ መቦርቦር እናም በልጆች ላይ የጥርስ እድገት መዘግየትን ሊያስከትል ይችላል። ስድስተኛ የእጅና የጣት መደንዘዝ። ካልሲየም በማዕከላዊው የነርቭ ስርዓታችን ውስጥ በብዙ የተለያዩ ክፍሎች ውስጥ ወሳኝ ሚና ይጫወታል። የካልሲየም እጥረት ካለብን በተለይም ደግሞ በእጅ ጣቶች፣ እግሮችና የእግር ጣቶች ላይ ነርቮች ሊጎዱ ይችላሉ። ይህም ታዲያ መደንዘዝን ሊያስከትል ይችላል። ሰባተኛ የአጥንት መዳከምና መሳሳት። ሰውነታችን ካልሲየምን የሚያከማቸው በአጥንቶቻችን ውስጥ ነው። በደማችን ውስጥ ያለው ካልሲየም ሲያንስ ሰውነታችን ያከማቸውን ካልሲየም ከአጥንታችን ውስጥ መጠቀም ይጀምራል። ይህም አጥንቶቻችን ደካማ እንዲሆኑ ያደርጋቸዋል፣ እንዲሁም በቀላሉ ለጉዳት እንዲጋለጡም ያደርጋቸዋል። ስር የሰደደ የካልሲየም እጥረት የአጥንት ሕመም ሊያስከትልና ለኦስቲዮፖሮሲስ የመጋለጥ እድልን ሊጨምር ይችላል። ይሄ ሁኔታ የአጥንት መዳከምና እንዲሁም በቀላሉ የአጥንት መሰባበር የሚታወቅበት ነው። ይህም በተለይ ዕድሜያቸው ለገፉ ሰዎችና ማረጥ ላይ ለደረሱ ሴቶች አሳሳቢ ነው። ስምንተኛ ያልተስተካከለ የልብ ምት፣ ካልሲየም የልብ ምትን በመቆጣጠር ረገድ ወሳኝ ሚና ይጫወታል። ልባችን ጡንቻ ነው፣ ካልሲየም ደግሞ ለሁሉም የጡንቻ ተግባር አስፈላጊ ነው። ዝቅተኛ የካልሲየም መጠን ያልተስተካከለ የልብ ምትን ሊያስከትል ይችላል። ይህም ካልታከመ ከባድና አሳሳቢ ነው። ዘጠነኛ ድብርት፣ የካልሲየም እጥረት ከስሜት መለወጥ ጋር የተዛመደ ነው። ይህም ሲባል እንደ ድብርት መረበሻ አይነት የስሜት መለዋወጦች ይኖራሉ። ስለሆነም ዘላቂ ድብርት ካለባችሁ የካልሲየም መጠናችሁን መለካት ይኖርባችኋል። ሐኪሙ የካልሲየም መጠናችሁን ካወቀ በኋላ አስፈላጊ ከሆነ ሰፕሊመንት የሚያዝላችሁ ሲሆን ካልሆነም ደግሞ የአመጋገብ ለውጥ እንድታደርጉ ይመክራችኋል። ይህም ማለት በካልሲየም የበለጸጉ ምግቦችን እንድትመገቡ ጋይድ ያደርጋችኋል ማለት ነው። ስለሆነም እንደ አጠቃላይ እነዚህ ዘጠኝ ዋነኛ ምልክቶች ሰውነታችን የካልሲየም እጥረት እንዳጋጠመው የሚያሳዩ ምልክቶች ናቸው ማለት ነው። ስለሆነም የካልሲየም ፍላጎታችንን ለማሟላት በካልሲየም የበለጸጉ ምግቦችን መመገብ ያስፈልገናል። ታዲያም እንደ ወተት፣ አይብና እርጎ ያሉ የወተት ተዋጽኦች የካልሲየም ምርጥ ምንጮች ናቸው። የወተት ተዋጽኦችን የማትወዱም ከሆነ እንደ ሳልመን፣ ባቄላ፣ ብሮኮሊ፣ የአልመንድና የሰሊጥ ዘሮችን፣ አረንጓዴ አትክልቶችና እንደ ቶፉ ያሉ ሌሎች በካልሲየም የበለጸጉ ምግቦችን መመገብ የምትችሉ ይሆናል። ስለሆነም የካልሽየም እጥረት ምልክቶች ከተከሰቱባችሁ ወይንም ደግሞ በቂ ካልሽየም ካላገኛችሁ ሐኪም ማማከር ይጠበቅባችኋል። ሐኪሙ የደማችሁን የካልሽየም መጠን የፓራታይሮይድ ሆርሞን መጠንና እንዲሁም የአጥንታችሁን እፍጋት ለማወቅ ምርመራዎችን ያደርግላችኋል። የካልሽየም አወሳሰዳችሁ ዝቅተኛ ከሆነ ከፍተኛ የካልሽየም ይዘት ያላቸውን ምግቦች ወይም ደግሞ ሰፕሊመንት እንድትወስዱ ሐኪሙ ሊመክራችሁ ይችላል። ከካልሽየም በተጨማሪም ሰውነታችን ካልሽየም እንዲጠቀም የሚረዱ ሌሎች ማዕድናቶችንም ያዝላችኋል። ለምሳሌ እንደ ቫይታሚን ዲ፣ ማግኒዥየም እንዲሁም ደግሞ ፎስፈረስ ያሉ ማዕድናቶች ለካልሲየም አወሳሰድ በጣም አስፈላጊ ናቸው። ስለዚህ እነዚህንም ጨምሮ የሚያዝላችሁ ይሆናል ማለት ነው። እንደ አጠቃላይ በዚህ የጤና ቪዲዮ ላይ የካልሲየም እጥረትን የሚጠቁሙ ዘጠኝ ዋነኛ ምልክቶችን ተመልክተናል ማለት ነው። እንዲሁም ደግሞ የካልሲየም ፍላጎታችንን ለማሟላት በካልሲየም የበለጸጉ ምግቦችን መመገብ እንዳለብንም አይተናል። ስለሆነም ይህ የጤና ትምህርት በጣም ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ሌሎችም ደግሞ ሊማሩበት ስለሚገባ ቪዲዮን ሼር አድርጉላቸው። ቻናሉም ደግሞ አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑላችኋለሁ። በቀጣይነት ብዙ የጤና ትምህርቶችን የምንማማርበትና የምናውቅበት ቻናል ይሆናል። ለዛሬ በዚህ ቀን በቀጣዩ አስተማሪ የጤና ትምህርት እስከምንገናኝ ቸር ሰንብቱ።